ልብስ ገላህን እንጂ አስተሳሰብህን አይሸፍንም። የሰውን አለባበሱን አይቶ ውብ ቃላቱን ሰምቶ የሚያምር መልኩን ተመልክቶ የደለበ ኪሱን መዝኖ ስልጣንና ዝናውን አውቆ የሀብት ደረጃውን ገምግሞ ጠጋ ጠጋ ማለት ከድሮም የተለመደ ነው። አባባሉስ ካለው ተጠጋ አይደለም የሚባለው። ሆኖም ግን የተለመደ ነገር ሁሉ ልክ የሆነ አይደለም። ብዙዎች በዘልማድ ስለሚተገብሩት ትክክል ነው አይባልም። ብዙ ሰው ጥሩ የለበሰን ያምናል፣ ጨርቁ ገላው ላይ ያለቀበትን ግን ይጠረጥራል። ሀብታም በቀላሉ ተቀባይነትን ያገኛል፣ ድሃ ግን ቢምል ቢገዘት የሚያምነውን በዋዛ አያገኝም። በዚህ ዘመን ታማኝነት ትርጉሙ ተዛብቷል፤ በቢዝነሱም በማኅበራዊ መስተጋብሩም ጥሩ የሚለብሱ ሰዎች ተቀባይነታቸው ይጨምራል። ይህ አመለካከት ዛሬ የተወለደ ሳይሆን ጥንትም የነበረ ነው። ግሪካውያኑ ሰው ልብሱን ነው፣ the man is his clothing ይላሉ። አሜሪካዊው ጸሐፊ ማርክ ትዌን ደግሞ ሰውን ሰው የሚያደርገው ልብስ ነው፣ ደህና ልብስ ያለበሱት ሰዎች በማህበረሰቡ ላይ ሊያደርሱት የሚችሉት ተጽዕኖ ትንሽ ወይም ዜሮ ነው ክሎዝ ሜክ ዘ ማን ኔክድ ፒፕል ሃቭ ሊትል ኦር ኖ ኢንፍሉዌንስ ኦን ሶሳይቲ ይለናል። በሌላ ቋንቋ ጸዳ ያለ ልብስ ለብሰህ የሰዎችን ቀልብ የማሸነፍ ኃይል አለው ማለቱ ነው። እንግሊዛውያኑም ከ15ኛው ክፍለ ዘመን ጀምሮ ተመሳሳይ ሐሳብ ያንጸባርቃሉ። ሼክስፒር በሐምሌት ተውኔቱ ፖሊኒስ በተባለ ገጸ ባሕሪ ልጁን ላርቴስን ጥሩ እንዲለብስ ሲነግረው ልብስ የሰውን ማንነት ያውጫል፣ በማለት ነበር። የአሜሪካዊው ኖርዝዌስተርን ዩኒቨርሲቲ ተመራማሪዎችም ሰዎች የሚለብሱትን በማየት እንዴት እንደሚያስቡና እንደሚተገብሩ ማወቅ ይቻላል ይላሉ። ይሄንንም ኢንክሎዝድ ኮግኒሽን ይሉታል። መጽሐፈ ሲራክም ሰው በመልኩ ይታወቃልና የብልህ ሰው ጥበቡ ፊቱ ላይ ይታወቃል ካለባበሱ፣ ካረማመዱ ካካሄዱ ከሳቁም የተነሳ የሰው ስራው ይታወቃል ይለናል። አንዳንድ ሰው አእምሮውን የልብስ ኪስ ውስጥ ይከተዋል። ሕሊናውን ልክ እንደ ኪስ ቦርሳው ኮቱ ውስጥ የሚሸጉት ብዙ ነው። ማንነቱን በለበሰው ልብስ ውስጥ ይሸሽጋል። እሱ ልብሱን መልበስ ሲገባው ልብሱ እሱን ይለብሰዋል። በእርግጥ ልብስ ሰውን ሰው አያደርግም። ክሎዝ ዳመግ ድማን ምናልባት ልብስ ስለ ሰውየው አመለካከት ትንሽዬ መረጃ ሊሰጠን ይችላል። ነገር ግን በዚህ ቁሳዊ ዓለም ልብስ የሚፈጥረው ምንም ተጽዕኖ የለም ማለት አይቻልም። ሁል ጊዜ ጥሩ የሚለብሱ ሰዎች የመጨረሻ አዋቂዎች ወይም አእምሮ የጎደላቸው ናቸው ብለን አንደመድብም። ልብሳቸውም ልባቸውም የጠራ መልካቸውም አእምሮአቸውም ውብ የሆነ አይጠፉም በዛው ልክ ከልብሳቸው ጋር የተመጣጠነ ስብዕና የሌላቸውም ይኖራሉ። ጨርቃቸውን የማያክሉ ትናንሽና ያደፈ ሐሳብ ያላቸው በአእምሯቸው እርቃን የሆኑ የትየለሌ ናቸው። በእርግጥ ሰውን ባለባበሱ ለራሱ ያለውን አመለካከት ማወቅ ይቻላል። ጻዕዳ ልብስ የሚለብስ ሰው ለንጽህና ያለው አመለካከት ከፍተኛ ስለመሆኑ አያጠራጥርም። አንድ ሰው ንጹሕ ሲለብስ ለራሱ የሚሰጠው ቦታ ከፍተኛ መሆኑን ያረጋግጣል። በተቃራኒው ደግሞ ልክ ባረጃ አቁማዳ ላይ አዲስ ወይን ጠጅ እንደማስቀመጥ ያለ በቆሸሸ ገላው ላይ ያማረ ልብስ የሚለብስም አይጠፋም። ጥሩና ንጹሕ ለብሶ በሥራ ቦታ መገኘት ግድ የሆነበት ወይም ፕሮቶኮል የሚያስገድደውም ይኖራል። ይህን የግዳጅ ንጽሕና ልንለው እንችላለን። በማየት ሙያውን መገመት ይቻል ይሆናል እንጂ ትክክለኛ አቋሙን አመለካከቱንና ምግባሩን ጠንቅቆ ማወቅ ግን አይቻልም። ሰው ደግ ይሁን ክፉ በልብሱም ባነጋገሩም በእምነቱም አይታወቅም። ሰው የሚታወቀው በሚያሳርፈው አሻራ ነው። አካላዊውም ይሁን መንፈሳዊ ንጽሕና ካስተሳሰብ ነው የሚጀምረው። ማንኛውም ሰው ልብሱ ይቆሽሽም ይጽዳ በጎነት ግን ከሌለው ከንቱ ነው። ሮማዊው ፈላስፋ ሲስረው ማንም ሰው ያለበጎ አስተሳሰብና መልካም ሥራ ደስተኛ ሊሆን አይችልም። ኖ ዋን ካን ቢ ሃፒ ዊዛውት ቨርቹ የሚለን ለዚህ ነው። እሱ በጎነት ወይም ቨርቹ የሚለው አንድም ጥሩና ደግን የመለየት ጥበብን ነው፣ ሁለትም ፍትሐዊ መሆንን ነው፣ ሦስትም ችግሮችን በታላቅ ትዕግሥትና ብርታት ተቋቁሞ ማለፍን ነው አራትም ስሜትን ወይም ደመነፍስን መቆጣጠር መቻልን ነው። አዎ ልብስ ብቻውን ደስተኛ አያደርግም። ደስታ የሚወጣው ካግበሰበስ ነው ቁስ ሳይሆን በውስጣችን ካለመለምነው ህሊናችን ነው። የሰው ልብሱ ማንነቱን በመሙላት አይናገርም። ቢሆንም ግን ቁስ ከህሊና በላይ ባለስልጣን በሆነበት ዓለም ውስጥ ጥሩ የለበሰ ሰው ተጽዕኖ የመፍጠር ድርሻው ከፍተኛ ስለመሆኑ መካድ አይቻልም። ደግነትም ይሁን አዋቂነት በቆሸሸ ልብስም ይሁን በጸዳ ልብስ ብቻ አይገለጽም። አንዳንድ ሰው ከልብሱ በላይም በታችም ነውና፣ ወዳጅ ሆይ መጽሐፍ ቅዱስ ነፍስን ከመብል ሰውነትም ከልብስ አይበልጥምን ብሎ የሚጠይቀው ዓለማችን ከልብ ይልቅ በልብስ የሚመካ በመሆኑ ነው። ሰው ዕውቀትና ማስተዋል የታረዘውን ሰውነቱንም ዘወትር ማልበስ ካልተጋ ሚዛኑን ይስታል። እንዲህ አይነቱ ሰው ልብስ ብቻ እንጂ ባለአእምሮ ሰው አይሆንም። ልብስህ ከሚሰጥህ ሙቀትና ግርማ ሞገስ የበለጠ ልብህ የሚሰጥህ በረከትና ውበት በብዙ እጥፍ ይበልጣል። ጥበበኛው ሰለሞን አስቀድመ ልብህን ጠብቅ የሕይወት መውጫ ከርሱ ነውና የሚለው ከልብስ በላይ ልብ የሕይወታችን መሰረት በመሆኑ ነው። ዋናውን ጉዳይ ችላ ብሎ በትርፉ ድሜ ማባከን ትልቅ ኪሳራ ነው። ጥሩ መልበስ ጸዳ ማለት ለቻለ ጥሩ ነው። ነገር ግን ጽዳቱ አእምሮንም ካልጨመረ ዋጋ የለውም። ባደፈ ሕሊና ላይ ጻዕዳ ልብስ መልበስ ራስን መዋሸት ነውና። ቸር ጊዜ። ኢትዮጵያና ኢትዮጵያዊነት ለዘላዓለም ይኑሩ።